የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አውሮፕላን ማረፊያ 2500 አባውራዎች እንደሚነሱ ገለጸ። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ 2500 አባውራዎች እንደሚነሱ ነው የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለሚዲያ የተናገሩት። ስራ አስፈጻሚው የኢትዮጵያ አየር መንገድ ለሚያነሳቸው 2500 ባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀምር ተናግሯል። አየር መንገዱ በቢሾፍቱ አቅራቢያ አቡ አቡሴራ አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያ በሚቀጥሉ ዓመት ሂዳር ወር እንደሚጀመር አቶ መስፍን ጣሰው ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በሂዳር ወር ወደ አዲሱ መኖሪያቸው እንደሚዘዋውሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ ወደ አዲስ አገልግሎት መስጫዎች እንደሚገነቡ ገልጿል። የኢትዮጵያ አየር መንገድ የሚያስ የሚገነባው አየር ማረፊያ ግንባታ ከአራት ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆን ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚ ገልጿል። በሁለት ምዕራፍ ግንባታው የሚከናወን ይሆናል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛ ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮ ተቀባዩ አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል ብሏል። ለዓመታት በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያ የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆዩም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። ይህ ግዙፍ የአየር መንገድ 1.1 ሚሊዮን ስኩዌር ሜትር ላይ የሚያርፍ የመንገደኞች ተርሚናል እንዲሁም 126190 ስኩዌር ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማትን፣ 100,000 ስኩዌር ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚሰጥ ተገልጿል። አዲስ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝ ተገልጿል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የሰባት ነጥብ ስምንት ቢሊዮን ዶላር ስምምነት ተፈራርመዋል። የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው ከሚዲያ ጋር ባደረጉት ቃለ ምልልስ የኢትዮጵያ አየር መንገድ ወደ አፍሪካ ሀገራት ለሚያደርጋቸው በረራዎች ከፍተኛ ክፍያ የሚጠይቀው በአስተናጋጅ አገራት ከፍተኛ ክፍያና በነዳጅ ወጪ ምክንያት መሆኑን ገልጸዋል። የኢትዮጵያ አየር መንገድ ማላዊ፣ ቶጎና ዛምቢያን ከመሳሰሉ አየር መንገዶች ጋር በሽርክና እየሰራ ይገኛል። ሚዲያ አየር መንገዱ ከተለያዩ አፍሪካ ሀገራት ጋር በሽርክና እየሰራ እንዲሁም የበረራ መስመሮቹ ከፍተኛ ሆኖ በእነዚህ መስመሮች ላይ የበረራ ዋጋ ከፍተኛ የሆነ ለምንድነው ስል ለአቶ መስፍን ጥያቄ አቅርበዋል። አቶ መስፍን አስተናጋጅ ሀገራት ከፍተኛ ክፍያ መጠየቃቸውን በመግለጽ አማካኙ የአፍሪካ የነዳጅ ዋጋ ከፍተኛ ነው ብለዋል። አክሎም በዚህ የተነሳ ከመካከለኛው ምስራቅ አውሮፓ ና ኤስያ ጋር ስነጻጸር ክፍያ ከፍ ያለ መሆኑን በምክንያትነት ጠቅሰዋል። በሌሎች አካባቢዎች የማይደረገውና በአፍሪካ አየር መንገዶች ላይ የሚጣለው ታክስም የቲኬት ዋጋን ማናሩን ተናግሯል። አየር መንገዱ በባለፈው የበጀት አመት ሰባት ቢሊዮን ዶላር ገቢ ማግኘቱን አስታውቋል። ከአስር አመት በፊት በወጣው እቅድ መሰረት በዘንድሮው በጀት አመት አስር ቢሊዮን ዶላር ለማግኘት ቢያቅድም ገቢው ስምንት ቢሊዮን ዶላር እንደምደርስ ተገምቷል። በአውሮፕላኖቹና በመዳረሻ ሀገራት ቁጥር ደግሞ በሀያ ሀያ አምስት ግቡን ማሳካቱን ይፋ አድርጓል። የኢትዮጵያ አየር መንገድ በቅርቡ ከቦይንግ 67 አውሮፕላኖች ለመግዛት አጽሷል። አየር መንገዱ ከጥቂት ዓመታት በፊት ከአዲስ አበባ ወደ ናይሮቢ በመብረር ላይ የነበረው ሰባት ሰላሳ ሰባት ማክስ ስምንት አውሮፕላን ተከስክሶ ሁሉም ተጓዦችና የበረራ ሰራተኞች ህይወታቸው ቢያልፍም ከቦይንግ ጋር ያለውን ግንኙነት አጠናቅረው ቀጥሏል። ግንኙነቱ አውሮፕላኖችን ከመግዛት ያለፈ ነው የሚሉት አቶ መስፍን ከእነዚህም መካከል አንዳንድ የአውሮፕላን አካላት በኢትዮጵያ ተመርቶ ቦይንግ አዳዲስ አውሮፕላኖችን ከመግዛት ያለፈ ነው የሚሉት አቶ መስፍን ከእነዚህም መካከል አንዳንድ የአውሮፕላን አካላት በኢትዮጵያ ተመርቶ ቦይንግ አዳዲስ አውሮፕላኖችን ሲያመርት የሚጠቀምባቸው ጭምር በመሆናቸው ግንኙነታችን በጣም ጠንካራ ነው ሲሉ መልሷል። ከሰባ ስምንት ዓመታት በላይ ያስቆጠረው የኢትዮጵያ አየር መንገድ ከ150 በላይ የዘመናዊ አውሮፕላኖች ባለቤት ሲሆን መቶ አዳዲስ አውሮፕላኖችን ማዘዙንም ድረገጹ ላይ ያስቀመጠው መረጃ ያመለክታል ተጠናቋል። ወደ 142 ዓለም አቀፍ መዳረሻዎች የሚበረው የኢትዮጵያ አየር መንገድ ከነዚህ ውስጥ ሰባዎቹ የአፍሪካ ሀገራት ከተሞች ናቸው። የኢትዮጵያ አየር መንገድ ለተከታታይ ስድስት ዓመታት አፍሪካ ምርጥ አየር መንገድ በመባል ባለፈ በርካታ ሽልማቶችን ለማግኘት በቅተዋል። ሚኪ ነኝ። ከሚኪ ታቦርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።